ዛሬ በእንግሊዝ ፕሪምየር ሊግ ወደ አምስት የሚጠጉ ጨዋታዎች ይደረጋል። እንዲሁም በአውሮፓ ታላላቅ ሊጎች የተለያዩ ታላላቅ ጨዋታዎች ይደረጋሉ። የእነዚህን መረጃዎች በአማርና በትኩስ ወደ እናንተ ይዥመጥ ቻለው። ይህንን ቪዲዮ ከመጀመሬ በፊት እስኪውላችውም ሰብስክራይብ ያላደረጋችሁ ሰብስክራይብ የሚለውን በመጫን ቤተሰብ እንድትሆኑ ጋብዛለሁ። ላይክና ሸርም እንዳይረሳ። ዛሬ በእንግሊዝ ፕሪምየር ሊግ ወደ አምስት የሚጠጉ ጨዋታዎች ይደረጋሉ። በ32ተኛ ሳምንት የእንግሊዝ ፕሪምየር ሊግ 8 ሰዓት ተኩል ሲል የአምናው ሻምፒዮን ማንቸስተር ሲቲ ከክሪስታል ፓላስ፣ እንዲሁም ምሽት አንድ ሰዓት ከ30 ሲል አርሰናል ከብሬንትፎርድ የሚያደርጉት ጨዋታ ተጠባቂ ነው። ከእነዚህ ጨዋታዎች መካከል ላይ ሶስት ጨዋታዎች የሚደረጉ ሲሆን ብራይተን ሆቫልቤን ኮሌስተር፣ ኖቲንጋም ፎሬስት ከ ኤቨርተን እንዲሁም መውረዱን ያረጋገጠው ሳውዛምፕተን ከአስቶን ቪላ የሚጫወቱ ይሆናል። የቀጣይ ዓመት የቻምፒየንስ ሊግ ቦታን ለማረጋገጥ የሚጫወቱት ማንቸስተር ሲቲዎች ቦታውን የሚፈልጉት ከሆነ ከወትሮው ለየት ባለ መልኩ መጫወት ይኖርባቸዋል። ተጋጣሚያቸው ክሪስታል ፓላስ በፕሪምየር ሊጉ አስራ አንደኛ ላይ ሲገኝ የመውረድ ስጋት አይኖርበትም። በዚህም ምክንያት ካለጫን የሚጫወት ሲሆን ለማንቸስተር ሲቲም ፈተና ይሆናል ተብሎ የተገመተ ቡድን ነው። የቻምፒየንስ ሊግ ቦታን ለመያዝ የሚታገለው ሲቲም ከክሪስታል ፓላስ ጋር የሚያደርገው ጨዋታ ቀላል ይሆንለታል ተብሎ አይታሰብም። በኦልድ ትራፎርድ የተደረገው ጎል አልባ ደርቢ ማንቸስተር ሲቲ አሁን ያለበትን አቋም ከማሳየትም ባለፈ በሰንጠረዡ ላይ ወደ ስድስተኛ ደረጃ ሲወርድ አስመልክቶናል። ሆኖም አንድ ነጥብ ብቻ ማግኘት ወደ ላይ ከፍ ያደርጋቸዋል። በመሆኑም በዚህ ሳምንት መጨረሻ በየሜዳቸው በሚያደርጉት ጨዋታ በፊት በቼልሲና ኒውካስል ላይ ጫና ለመፍጠር እድሉን አግኝተዋል። ሲቲ አቅም እንዲያጥ ያደረገው የጋርዲዮላ አማካይ ክፍሉን የመዝጋት ዘዴ በወልድ ትራፎርድ ደርቢ እንዳይሳካለትም አስተዋጽኦ አድርጓል። አርሰናልም በፕሪምየር ሊግ ብሬንትፎርድን ያስተናግዳል። መድፈኞቹ በፕሪምየር ሊጉ ያላቸው የዋንጫ ተስፋ የተሟጠጠ ቢመስልም ነገር ግን በሂሳባዊ ስሌት መሰረት አሁንም አርሰናል በዋንጫ ፍክክር እንዳለ ያሳያል። በደረጃ ሰንጠረዡ አናት ላይ የሚገኘውን ሊቨርፑልን ጫና ውስጥ ለመክተትም ይፈልጋሉ። አርሰናል በመጨረሻው የፕሪምየር ሊግ ጨዋታ ኤቨርተንን ማሸነፍ አልቻለም። ዛሬ በኤምሬትስም ሌላኛው ብሬድፎርድን በማስተናገድ ወደ ፕሪምየር ሊግ ጨዋታ የሚመለስ ይሆናል። የሰሜን ለንደኑ መድፈኛ ማክሰኞ ታሪካዊ ምሽት አሳልፈ። መድፈኞቹ የአውሮፓ ሻምፒዮን የሆነውን ሪያል ማድሪድን ሲደበድቡ፣ ዛሬም ብሬንትፎርድን በመግጠም ወደ ሊግ ተግባራቸው የሚመለሱ ይሆናል። ሚኬል አርቴታ ረቡዕ ምሽት ከማድሪድ ጋር በሚደረጉ የሻምፒየንስ ሊግ ሩብ ፍጻሜ የሁለተኛ ዙር ጨዋታ አንድ አይኑን አስቀምጦ የዛሬውን ጨዋታ ያደርጋል። በዚህ ጨዋታ አርሰናል እንዴት ሊሰለፍ እንደሚችል እንመልከት። ዴቪድ ራያ በማድሪድ ላይ የጠበቀውን ያህል ተሳትፎ ባይኖረውም ስፔናዊው የግብ ዘብ በመጀመሪያው አጋማሽ ወሳኝ የሆኑ ኳሶችን ማዳን ችሏል። ቤን ዋይት፣ ጁሬን ቲምበር ከማድሪድ ጋር ለሚደረገው የመልስ ጨዋታ እረፍት ለማግኘት ሲባል በዛሬው ጨዋታ ላይ ቤን ዋይት በቋሚነት የሚሰለፍም ይሆናል። አርሰናልም ከጉዳት የተመለሰውን ቤን ዋይት ለሁለተኛ ተከታታይ የፕሪምየር ሊግ ጨዋታም የሚያሰልፈው ይሆናል። ዊልያም ሰሊባ በአሁኑ ጊዜ ጋብርኤል ማጋሌሽና ሪካርዶ ካላፊዮሪ በመጎዳታቸው ምክንያት አርቴታ በመከላከሉ ተግባር ላይ የማጠናከሪያ አማራጭ አድርጎ ዊልያም ሰሊባን በዛሬው ጨዋታ በቋሚነት የሚያሰልፈው እንደሚሆን እየጠበቀ ይገኛል። እንዲሁም ጃኮብ ኪዌር ኪውየር በአርሰናል ማሊያ ብዙ ጊዜ በቋሚነት አልተጫወተም። ነገር ግን ከማድሪድ ጋር በነበረው ጨዋታ የተሻለ እንቅስቃሴን ማድረግ ችሏል። ኬሪያን ቲርኒ፣ ሌላው ጉዳት የደረሰበት ኬሪያን ቲርኒ በመጨረሻ የውድድር ዘመን ከመድፈኞቹ ጋር እምብዛም ተሳትፎ አላደረገም። ነገር ግን እሱ አንዳንድ ጠንካራና ፈጣን በሚሆኑ ጨዋታዎች ላይ በቀላሉ ሊታይ ይችላል። በዚህም ጨዋታ ልንመለከተው የምንችለው ሌላኛው የአርሰናሉ መድፈ ዝቅተኛ ተጫዋች ነው። ኤታንዋኔሪ ከአካዳሚ ያደገውና በአርሰናል የጉዳት ቀውስ ወቅት በግንባር ቀደምትነት አርሰናልን ያገለግለው ኢታንዋኔሪ በተለያየ ሚና በማርቲን ኦዲጋርድ በዚህ የውድድር ዘመን የመሃል ሜዳ ሚና ላይም ተጫውቷል። ስለሆነም በዛሬው ጨዋታ በቋሚ አሰላለፍ የሚሰለፈው ቡካዮ ሳካ ለረቡዕ ጨዋታ በማስቀመጥ ኢታንዋኔሪን በቋሚነት የሚያሰልፈው እንደሆነ ይጠበቃል። ሌላኛውስ የሴንተር ሚድፊልደሩ ጆርጂኒሆ ነው። ልምድ ያለው ጣሊያናዊ በዛሬው ጨዋታ በጣም በተለወጡ የአርሰናል አሰላለፍ ውስጥ የተወሰነ መረጋጋትን ሊሰጥ ይችላል በሚል በቋሚነት የሚሰለፍ ይሆናል። በዛሬው ጨዋታ ላይ በጭራሽ ቶማስ ፓርቴን እንደማያሰልፈው ይታወቃል። ምክንያቱም ሮብ ወደ ስፔን ዋና ከተማ በመሄድ የአውሮፓዎቹ ታላላቅ ክለቦችን ሪያል ማድሪዶችን በሚገጥመው የአርሰናል ስብስብ ውስጥ ቶማስ ፓርቴ ዋነኛው የመሃል ሞተር ነው። ስለሆነም በዛሬው ጨዋታ በእርግጠኝነት የማይሰለፍ ተጫዋች ቶማስ ፓርቴን እናገኛለን። ሚኬል ሜሪኖ ነው። ሚኬል ሜሪኖ እንግዲህ ዴክላን ራይስን ለማሳረፍ ሁነኛ ተጫዋች ነው። በቀድሞ ቦታው ላይ ሲጫወት ልንመለከተው እንችላል። ራሂም ስተርሊንግ ስተርሊንግ በቅርብ ግጥሚያዎች የቀድሞ ማንነቱ በጨረፍታ አሳይቷል። እናም ባለፈው ሳምንት መጨረሻ ከኤቨርተን ጋር ባደረገው ጨዋታ አሲስት ማድረግ ችሏል። ሊያንድሮ ትሮሳርድም ስተርሊንግ ከጆርዳን ፒክፎርድ አልፎ በጉዲሰን ፓርክ ያሻገረለት ሰው ሲሆን ቤልጅማዊ ተጫዋች ብሬንትፎርድ ላይ ያስቆጠራቸው ግቦች ለመድገም እንደሚፈልግ ይታወቃል። ስለሆነም በዛሬው ጨዋታ የመሰለፉ ነገር እርግጥ የሆነ ይመስላል። ገብርኤል ማርቲኔሊ፣ አርሰናል ወደ ስታዲዮ ሳንቲያጎ በርናቦ ከመጓዙ በፊት ሙሉ ስብስቡን ለማሳረፍ አቅም አይኖረውም፣ ስለሆነ ማርቲኔሊ በዛሬው ጨዋታ ላይ ምናልባትም በቋሚነት ወይም በተጠባባቂ ወንበር ላይ ልንመለከተው የምንችለው ሌላኛው ተጫዋች ይሆናል። እንግዲህ አርሰናል እነዚህን ተጫዋቾች ይዞ በዛሬው ጨዋታ ላይ በሰላሳ ሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ብሬንትፎርድን የሚገጥም ይሆናል። ብሬንትፎርዶች በዘንድሮ የፕሪሚየር ሊግ ጨዋታዎች ላይ በጣም ጠንክረው ታላላቅ የሚባሉ ክለቦችን ነጥብ እያስጣሉ እንደመጡ እናስታውሳለን። በቴብሉ ላይም ስንመለከት ያን ያክል አስከፊ የሚባል ቦታ ላይ አይገኙም። የፊት መስመር የሚጫወቱት ቢሞ እና ዊሳም እንግዲህ ለብሬንትፎርድ ጎሎችን ያስቆጥራሉ ተብለው የሚጠበቁ ተጫዋቾች ናቸው። እነሱንም ለማቆም እንግዲህ የአርሰናል የኋላ ድጀኖች፣ ምናልባትም ሳሊባ በቋሚ አስተላለፍ የሚገባ ከሆነ እነሱን የማቆም አቅም እንደሚኖረው ይጠበቃል። ሌላኛው እንግዲህ ጃኮብ ኪዌር ነው። ሉዊስ ስኬሊ በቋሚነት ላይሰለፍ ይችላል። በዛሬው ጨዋታ የአርሰናል ከብሬንትፎርድ እንግዲህ ምሽት አንድ ሰዓት ተኩል ሲል የሚጀምር ጨዋታ ነው። የሊቨርፑል አሰልጣኝ አርነስሎት እሁድ ዕለት በአንፊልድ ከዌስትሃም ዩናይትድ ጋር በሚያደርጉት ጨዋታ ኮኖር ብራድሌ በቋሚነት እንደሚያሰልፉት ይጠበቃል። ሰሜናዊ አይርላንዳዊ በየካቲት ወር አጋማሽ ከአስቶንቪላ ጋር ባደረገው ጨዋታ የጡንቻ ጉዳት አጋጥሞት በሁሉም ውድድሮች ሰባት ጨዋታዎች አመልጠውታል። ይህ ተጫዋች በተለምዶ በትሬንት አሌክሳንደር አርኖልድ ቦታ ላይ ነው የሚጫወተው። የብራድሌይ መቅረትም የበለጠ ችግር እየሆነ የመጣው አሌክሳንደር አርኖልድ በቁርጭምጭሚት ጉዳት ከሜዳ ከራቀ በኋላ ነው። እንደ እድል ሆኖ ሊቨርፑል ባለፈው እሁድ ወደ ፉልሃም ከመጓዛቸው በፊት በፕሪምየር ሊጉ የዋንጫ ውድድር ላይ ትልቅ አቅም ገንብተው ነው። ይህም በክራቨን ኮቴጅ ሶስት ለሁለት ሽንፈትን ከቀመሱ በኋላ አሁንም ሊጉን በአስራ አንድ ነጥብ ይመራሉ። በዚያ ጨዋታ የመሃል ሜዳው አማካዩ ከርቲስ ጆንስ ለሙከራ ያህል ወደ ቀይ መስመር ተቀይሮ ነበር። ነገር ግን ኮኖር ብራድሌ በሁለተኛው አጋማሽ ተቀይሮ መግባቱ ለቀያዮቹ እጅግ የላቀ ሚዛን አቅርቧል። ከገባ ከአምስት ደቂቃ በኋላም ለሉዊስ ዲያዝ ጎልን አሲስት ማድረግም ችሏል። የመርሲሳይድ ጎብኚዎች ሲገቡ ሊቨርፑል ብራድሌይን ሙሉ ሳምንት ካደረገው ልምምድ በኋላ ከመጀመሪያው አንስቶ ወደ ሜዳል ሊመልሰውም የሚችል ተጫዋች ይመስላል። በእርግጥ ይህ ማበረታቻ ነው። ጥራት ያላቸው ተጫዋቾች ሲመለሱ ሁል ጊዜ ማበረታቻ የሚሆኑ ጨዋታዎች ይሰጧቸዋል። በተለይ በዚያ ቦታ ላይ ያሉ ጥራት ያላቸው ተጫዋቾች አሉን። ካርትስ ጆንስ የላቀ ተጫዋች ነው፣ ነገር ግን እሱ የሚወደው ቦታ አይደለም። ስለዚህ ተጫዋቹ በሚወደው ቦታ ላይ ማሰለፍ ሁልጊዜ ጥሩ ሲሆን፣ ለቡድኑም የተሻለ ይሆናል ብለዋል። ኮኖር ብራድሌ በዚህ ወቅት ለእኛ ጥሩ አድርጎልናል፣ ልክ እንደ ትሬንት አሌክስ አሌክሳንደር አርኖልድ ነገር ግን ትሬንት በዚያ በማይኖርበት ጊዜ ሁልጊዜ ከኋላው ለመመልከትና ኮነር ብራድሌ እንዳለ ለማየት ተስፋ እናደርጋለን ነገር ግን እሱ ካልኖረ እኛ ችግሩን መፍታት አለብን በዚህ ሊግ ውስጥ እነዚህ ችግሮች ያጋጠሙት በእኛ ላይ ብቻ አይደለም ከሱ ምርጡን ለማምጣት ሞክረናል ይህ ከኤቨርተን ጋር በጥሩ ሁኔታም ሰርቷል ከርቲስ ከፉላም ጋር ጥሩ ተጫውቷል ብዬ አስባለሁ። በእርግጥ እሱ በጎል ውስጥ ይሳተፋል፣ ግን በዚህ ጉዳይ ላይ ብዙ ማድረግ ይችል እንደሆነ ራሱን መጠየቅ እንችላለን። አሁን ግን ኮኖርን ለመመለስ ሁላችንም አንድ አይነት ውሳኔ የምንወስን ይመስለኛል እና በዚያ ቦታ ላይ ማጫወት አለብን። ሊቨርፑል በጥሩ መንፈስ ወደ ጨዋታው ይገባል ብዬ አስባለሁ ሲል የሊቨርፑል አሰልጣኝ አርነስሎት ተናግሯል። መሐመድ ሳላህም ለወራት ከዘለቀው የወደፊት ቆይታ በኋላ አዲስ የሁለት ዓመት ውልን እንደሚፈርም ተረጋግጧል። ይህም ለሊቨርፑል ደጋፊዎች እጅግ አስደሳች የሆነ ዜና